ግብፅ ለኢትዮጵያ ከፍተኛ ስጋት የሆነ ሚሳኤል እጇ ገባ። ቻይና ካይሮን ማስታጠቋ አሜሪካን ያስቆጣ ሆኗል። ግብፅ ከምዕራባውያን ጥገኝነት ለመላቀቅ ፊቷን ወደ ቻይና መሳሪያዎች ማዞሯ ዓለምን አስደንቋል። የእስራኤል አየር ኃይል ወደ ኢራን አነጣጠረ። ጦርነቱ እየቀረበ ነው። የአሜሪካን ወታደራዊ ሚስጥርና የጥቃት ኢላማዎችን ቤተሰብ መወያያ ግሩፕ ቻት ላይ ያሰጠው የአሜሪካ ጦር ቃል አቀባይ ዓለምን እያነጋገረ ነው። አሜሪካ እንደፈለገች የምትከፍተው የምትዘጋው የፖርቹጋል ኤፍ35 በስዊድኑ ግሪፔን ጄት ሊተካ ጫፍ ላይ ደርሷል። ሰላም ጤና ይስጥልን። እየተከታተላችሁት ያለው የሰሞነኛ የሰዓቱን ዓለም አቀፍ መረጃ ነው። አብራችሁን ስትቆዩ ሁሉንም መረጃዎች በዝርዝር ከኛ ትሰማላችሁ። ግብጽ ከምዕራባውያን ጥገኝነት ለመላቀቅ ፊቷን ወደ ቻይና መሳሪያዎች ማዞሩ ዓለምን አስደንቋል። በተደጋጋሚ የግብጽ ስም የሚነሳው ከአሜሪካ ጋር ነበር። አሁን ግን የቻይናን መሳሪያ እየተጠቀመች ነው ሲባል ዓለም ሁሉ ነገሩን በግርምት ተመልክቶታል። በዚህም የግብጽ ጦር የቻይናውን ኤችኪው 9 ቢ ሚሳይልን በመጠቀም ሰማዩን እየጠበቀ ይገኛል። ይህ የሚሳይል ስርዓት ከሩሲያ ኤስ 400 ጋር በእጅጉ የሚመሳሰል ሲሆን በሰዓት እስከ 300 ኪሎ ሜትር ድረስ መሸፈን የሚችል ብሎም በአደገኛ የራዳር ሲስተሞች ለመለየት አደገኛ እና እስከ 100 ኢላማዎችን ባንዴ በመከታተል ሀምሳውን በአንድ ጊዜ ማውደም ይችላል። እንደ ኤችቲ 233 ያሉ አደገኛ የራዳር ሲስተሞችን እንደ ቀልድ አመድ ማድረግ የሚችል ሲሆን በተጨማሪም የጦር አውሮፕላኖችን ክሩዝ ሚሳይሎችን እና ባላስቲክ ሚሳይሎችን ያጠፋል። ይህ የቻይና ስሪት የሆነ ሚሳይል በደቡባዊ ካይሮ በሚገኘው ዋዲ አቡሪሽ አየር ማረፊያ አካባቢ ባለ የጦር ካምፕ ተጠምዶ ዝግጁ የተደረገ ሲሆን እነዚህ ብዛት ያላቸው የኤችኪው ዘጠኝ ሚሳይሎች ግብጽን ከምዕራባውያን ጥገኝነት ነፃ ለማድረግ እንደ አንድ እርምጃ ናቸው። አስቀድሞ ታዲያ ምዕራባውያኑ ለግብጽ የመሳሪያ ድጋፍ ከመስጠት እየተቆጠቡ ብሎም ቀስ በቀስ እየቀነሱ ሲሆን ይሄ ከቻይና ያገኘው አማራጭ የመጣው ደግሞ አሜሪካ ኤፍ 16 የውጊያ አውሮፕላን እና ሚሳይሎችን ለግብጽ ላለመስጠት እንደወሰነች ነው። በተጨማሪም በቅርቡ ፈረንሳይ ለግብጽ ያላትን ድጋፍና ለኝ ታቋርጣለች። ነገር ግን ሁሌ ማቋራጮችን እና የምዕራባውያንን ክፍተት የምታጠናው ቻይና በሀገራቱ ግንኙነት መሻከር ሰበብ ለግብጽ ያለ ድርድርና ቅድመ ሁኔታ ከጄ አስር ተዋጊ አውሮፕላኖችና ከዊንግ ሎንግ አንድ ድሮኖች ጋር አዲሱን ሚሳኤል ካይሮ ደርሷል። ይሄ የቻይና እርምጃ ደግሞ የካይሮንና የቤጂንግን ግንኙነት ከመቼውም በላይ ከፍ አድርጎታል። የእስራኤል ሜጀር ጀነራል ሳሚር ፋራ እንዳሉት ግን እነዚህ የኤችኪው ዘጠኝ ቢ ሚሳይሎች የእስራኤልን ኤፍ 35 የጦር ጀት ማጥፋት የሚያስችል ብቃት ያላቸው ናቸው ሲሉ ተደምጠዋል። ይህ አስፈሪ የሚሳኤል ጋጋታ ደግሞ ሁለቱ ሀገራት ከሰሞኑ በሲናይ በረሃ የገቡበትን ሰጣ ገባ የሚያባብስ ብሎም ሀገራቱን ወደ ጦርነት የሚጋብዝ ነው። አዲሱ የግብፅ ሚሳኤል የኢትዮጵያ ማንቂያ ደወል። ይሄ የሚሳኤል ሲስተም ግብጽ ከኢትዮጵያ ጋር በታላቁ የህዳሴ ግድብ ውዝግብ ጉዳይ የገባችበትን ውዝግብ ሊያባብሰው ይችላል ተብሎ የተገመተ ሲሆን የኢትዮጵያ አየር ኃይል ባሉት ሱ 27ና ሱ 30 አውሮፕላኖች ከሚሳኤሉ ጋር ይፋጠጣል ተብሎ አይጠበቅም። ግብጽ አይበለውና ወደ ግድቡ ሚሳይሉን ብታስወነጭፈው ምናልባት የግድቡ ጥንካሬና አሰራር ሊከላከለው ይሆናል እንጂ በተወሰነ መልኩ የአየር መከላከያዎች ላይ ይገዳደሩት ይችላሉ። ምክንያቱም የእስራኤሎቹን አደገኛና ዘመናዊ የአሜሪካ ሰራሽ ኤፍ 35 የጦር ጀቶች ማውደም ከቻለ ነገሩ የበለጠ አስፈሪ ነው ማለት ነው። በዚህ ሚሳኤል ባለቤትነት ምክንያት ግብፅ ወታደራዊ ጫናን ልታሳደር ትችላለች። ይህ ደግሞ ቀጠናዊ ግጭትን ሊፈጠር ይችላል። ኢትዮጵያ ስለዚህ መፍትሄ ምን ታደርግ ይሆን? የሩሲያ ወይም የቻይና መሳሪያዎችን ትፈልጋለች ወይስ ዲፕሎማሲያዊ ፍጥጫ ውስጥ ትገባለች? መልሱን በሂደት የምናየው ይሆናል። የእስራኤል አየር ኃይል ወደ ኢራን አነጣጠረ። ጦርነቱ እየቀረበ ነው። አርፋ የማትተኛው እስራኤል ከኢራን ጋር ወደ ቀለጠ ጦርነት ሊያስገባት የሚችል አደገኛ ውጊያ የሚያቀጣጥል የጦር ልምምድ በማድረግ ላይ ትገኛለች። በዚህ የጦር ልምምድ ላይ የእስራኤል አየር ኃይል አደገኞቹን አሜሪካ ሰራሽ ኤፍ 35 የጦር ጀቶችን ጨምሮ ጎልደን ሆራይዘን ሚሳይሎችን፣ እንዲሁም ድሮኖችን ተጠቅማለች። በራማት ዴቪድ እና ራሞና አየር ማረፊያዎች የተካሄደው ይሄ ልምምድ የኢራን ኒውክለር ተቋማትን ለማውደም ታስቦ የተደረገ ነው ይላሉ ኢራናውያን። ምክንያታቸው ደግሞ እስራኤል የተጠቀመቻቸው ከ16 በላይ ጎልደን ሆራይዘን እና 40 አይኤስ 02 ሮክስ ሚሳይሎች የሚያገለግሉት ሩቅ ተወንጭፈው ትልልቅ ታርጌቶችን ለማውደም ነው። ስለዚህ ሩቅ ሆነው ግዙፍ የሆኑትን ታርጌቶች ደግሞ የኢራን የኒውክለር ጣቢያዎች ናቸው። ታዲያ ይሄ የልምምድ መረጃ የተ የተገኘው ከአሜሪካ ሲሆን ይህንን የሰሙት የእስራኤል ከፍተኛ አመራሮች ታዲያ የአሜሪካን ድርጊት ክህደት ብለውታል። የፔንታጎን ዝምታና የኤፍቢአይ የመረጃ ማሽሎክ የአሜሪካ እስራኤል ልዩነት ጭምጭምታን ያመላክታል ይላሉ ባለሙያዎች። በዚህ መረጃ መሰረት ደግሞ ኢራን ወደ 358 የሚጠጉ የሚሳኤል መከላከያዎችን በተጠንቀቃቁሞ መጪውን እየተጠባበቀች ነው። እስራኤል ለአደገኛ ጦርነት እየተዘጋጀች ነው። አሜሪካ ኢራን ላይ ጫና አፈጥራለች። ይሄ ደግሞ አዲሱ የኒውክለር ድርድር ላይ ጫና ይፈጥራል። ቀጣዩ ምን ይሆን? የአሜሪካን ወታደራዊ ሚስጥርና የጥቃት ኢላማዎችን በቤተሰብ መወያያ ግሩፕ ቻት ላይ ያሰጣው የአሜሪካ ጦር ቃል አቀባይ ዓለምን እያነጋገረ ነው። ኃላፊው መረጃውን አውጥተው የለጠፉት የፎክስ ኒውስ ዜና አዘጋጅ የሆነችው ሚስቱ፣ ወንድሙና ጠበቃው በሚገኙበት የመወያያ የማህበራዊ ሚዲያ ግሩፕ ሲሆን ከዚህ ቀደም ከወር በፊት ይሄ ራሱ ቃል አቀባዩ ሄግ ሴት በተገኘበት የመወያያ ግሩፕ ላይ አንድ ጋዜጠኛ ሾልኮ ገብቶ በየመኑ ሁቲ ላይ የሚፈጸሙ ጥቃቶችን ዝርዝር መረጃ ይፋ አድርጎባቸው ነበር። በአሁኑ የሲግናል መወያያ ግሩፕ ላይ ደግሞ ሄግ ሴት በራሱ የመን ላይ ስለሚፈጸሙ ጥቃቶች የተሰነዱ መረጃዎችን አጋርቷል። ይህንን በተመለከተ የተጠየቁት ትራምፕ ነገሩ የሚያጋጥምና የተለመደ ነው ማንም ሰው ሊያደርገው ይችላል ያሉ ሲሆን፣ ሄግሴት ግን በቀጥታ ስለ ጉዳዩ አልመለሰም። የተለቀቀው መልእክትና መረጃ ታዲያ የአሜሪካዎቹ አልመሰለም። የተለቀቀው መልእክትና መረጃ ታዲያ የአሜሪካዎቹ ኤፍኤ 18 ሆርኔት አውሮፕላኖች በየመኑ ታጣቂ ሁቲ ላይ መቼና የት ጥቃት እንደሚያደርሱ የሚያትት ነው። በሚገርም ሁኔታ ደግሞ የሄግሴት ሚስት ጄኒፈር የቀድሞ የፎክስ ኒውስ ፕሮዲውሰር እና አዘጋጅ ነበረች። ፔንታጎን ላይ ግን ምንም አይነት ኃላፊነት የላትም። ከዚህ ቀደምም ቢሆን ግን ኃላፊው ሚስቱን ከፍተኛ ወታደራዊ ስብሰባዎች ላይ ይዞ በመገኘት ወቀሳ ይቀርብበት ነበር። በተጨማሪም ግሩፕ ላይ የነበሩት ወንድሙ ፊል እና ጠበቃው ቲም ሁለቱም የአሜሪካ መከላከያ ውስጥ የሚሰሩ ቢሆንም በምንም ሁኔታ ከፍተኛ የሆነ የአሜሪካን የጥቃት እቅድ የሚካፈሉበት መብትም መንገድም የለም። አሜሪካ እንደፈለገች የምትከፍተው የምትዘጋው የፖርቱጋል ኤፍ 35 በስዊድኑ ግሪፔን ጀት ሊተካ ጫፍ ላይ ደርሷል። የፖርቹጋል መንግስት ወታደራዊ ውዝግብ ላይ ወድቋል፣ ምክንያቱም ወደ 6.75 ቢሊዮን ዶላር ወጥቶባቸው የተገዙት ብዛት ያላቸው ኤፍ35 አደገኛ ተዋጊ ጀቶች ሙሉ የሶፍትዌር ቁጥጥራቸው አሳሳቢና አሜሪካ ከፔንታጎን መዝጋትና መክፈት የምትችላቸው ናቸው። በራሴ ዳቦ ልቡ ልቡን አጣሁት ይላል የሀገር ሰው። የፖርቹጋል ነገርም ከዚህ የሚለይ አይደለም፣ ምክንያቱም ሀገር ሰላም ብላ የገዛችውን የጦር ጀት ልትጠቀም ስታስነሳው አሜሪካ ቆልፋ እንዳይነሳ ልታደርገው ትችላለችና። በእርግጥ ኤፍ ሰላሳ አምስት ማለት በዚህ ዘመን ከተሰሩ ድንቅ የጦር አውሮፕላኖች ቀዳሚውና ዘመናዊው ሲሆን ነገር ግን በሶፍትዌር ደህንነት በኩል አንዳንድ ጥያቄዎች ይነሱበታል፣ በተለይም ገዝተውት በሚጠቀሙ ሀገራት በኩል የአንዱ ኤፍ ሰላሳ አምስት ተዋጊ ጀት ዋጋ ብቻውን መቶ ሚሊዮን ዶላር በኢትዮጵያ ብር ሲመነ ዘር ደግሞ አንድ ነጥብ ሁለት ቢሊዮን ብር በላይ ይሆናል። ኤፍ 35 ዘመናዊ ተዋጊ ጀት ብቻ አይደለም ከዛም የላቀ ፍጥነትና ቅልጥፍና ባለቤት እንጂ አየር ላይ እንዳለ የመተጣጠፍ ብቃቱ በእውኑ ዓለም የሚፈጠር ሳይሆን በፊልሞች ላይ ያለ ብቻ ነው የሚመስለው። ለዚህም ነው ፖርቹጋል ከ6 ቢሊዮን ዶላር በላይ አውጥታ በብዛት ወደ ሀገሯ ያስገባችው። በተጨማሪም የጦር ጀቱ ከፍተኛ የመወንጨፍ ፍጥነቱ ማካ 1.6 ወይም 2000 ኪሎ ሜትር በሰዓት ሲሆን፣ ምንም እንኳን እንደ ቀድሞው ኤፍ 22 ፈጣ ሱዳን ባይሆንም የተሻሻለ ዘመናዊ ቴክኖሎጂና ፍጥነት በአንድ ላይ ያስታረቀ ተዋጊ ጀት ነው ኤፍ 35። ተዋጊ ጀቱ 590 ማይል ወይንም 945 ኪሎ ሜትር ገደማ የውጊያ ቀጠናን በአንድ የነዳጅ ሙሌት መሸፈን የሚችል ሲሆን ለረዥም ተልእኮዎች ሲፈለግ ደግሞ አየር ላይ ነዳጅ በመሙላት ወደ መነሻው ሳይመለስ ተልእኮውን ይፈጽማል። ቁመቱ ከጫፍ እስከ ጫፍ 15 ሜትር፣ የክንፍ ስፋቱ ደግሞ 10 ሜትር ሲሆን ከሌሎች የጀት አይነቶች አንጻር ገዘፍ ያለ እና የተሰራበት ማቴሪያልም ከበድ ያለ ቢሆንም አየር ላይ ግን ልክ እንዳሞራ ነው ኃይለኛ ፕራት ኤንድ ዊትኒ ኢንጂን የተገ ገጠመለት ሲሆን በጠቅላላ 430 ፓውንድ ኦፍ ትረስት በማውጣት ጀቱን ያምዘገዝገዋል። ሌላኛው የራዳር ሲስተሙ ሲሆን አሁንም በአብዛኛው በራዳር ከማይታዩ የጦር ጀቶች መካከል ኤፍ 35 አንዱ ነው። የተሰራበት ጥንቅቅ ያለ ማቴሪያል የራዳሩን ጨረር ወደ መጣበት የመመለስ አቅም ያለው ሲሆን ብዙ ጊዜ ይሄ ግዙፍ የጦር ጀት በጠላት ራዳር ሲታይ ልክ እንደ ትንሽ ወፍ ሆኖ ነው። እንደዚህም ሆኖ ግን ደህንነቱ የተጠበቀ ስላልሆነ ብላ ፖርቹጋል የጦር ጀቱን ለመተው እቅድ አውጥታ እየተንቀሳቀሰች ነው። በሊዝበን የሚገኙ ከፍተኛ ወታደራዊ ባለስልጣኖች ወገኖች ነገሩን እንደሰሙ በከፍተኛ ቁጣ አሜሪካ ላይ ወቀሳ እያቀረቡ ነው። ታዲያ ጀቱ ከፖርቹጋል ከተወገደ ሀገሪቱ ፊቷን ወደ ስዊድን ሰራሹ ጄኤስ 39 ግሪፔን ኢ ልታዞር ትችላለች። ይህ ግሪፔን አውሮፕላን የተመረጠበት ዋነኛ ምክንያቱ ዝቅተኛ የጥገና ወጪ ያለውና በኔቶ ልምምዶች ወቅት የተረጋገጠ አስደናቂ ብቃት መኖሩ ነው ነገር ግን ከኤፍ 35 አንጻር የተወሰነ ክፍተት አለበት። ሊዝበን በዋሽንግተን ላይ ያላት የጦር ጀት ቅሬታ የኔቶን አንድነት የሚፈታተን ሲሆን፣ ነገሩ ተስተካክሎ ኤፍ 35 ፖርቱጋል ላይ ይቆያል ወይስ ይወገዳል የሚለው በቀጣይ የምናየው ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች በዛሬው የወታደራዊ ዜና ጥንቅራችን ከግብጽ የቻይና ሚሳኤል ትጥቅ እስከ የእስራኤል የጦርነት ዝግጅት ከአሜሪካው የፔንታጎን ኃላፊ የመረጃ ቅሌት እስከ ፖርቱጋሉ ተዋጊ ጀት በዝርዝር አይተናል አብራችሁን ስለቆያችሁ ምስጋናችን ከልብ ነው ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን ሰናይ ጊዜ ሰላም በምድራችን ላይ ይስፈን ሰላም